በጣም ደህና ደህና ጀናለም፣ እግዚአብሔር ይመስገን። እንግዲህ የዱባይ ቆይታችንን በጥሩ ሁኔታ አገባደናል፣ ጨርሰናል፣ እንደምታዩት ማለት ነው። ዛሬ ጦር ሜዳ ውስጥ ያለን ነው የሚመስለው። በቃ ሻንጣ ተሸክመ ሆ ነገር ምናምን። ሻንጣም ትንሽ በስቶብናል፣ ኪሎም በዛ ብለው እንዳይመልሱን ፈርተናል ምናምን እና እንግዲህ እነ ጥጌ ሩታና ሜሪ በሌላ መኪና እየመጡ ይገኛሉ። እና እንግዲህ ዱባይ ላይ ምርጥ ቆይታ ነበረን፣ ምርጥ አቀባበል አድርጋችሁልናል። በጣም በጣም በሚገርም ሁኔታ አሳልፈናል፣ ደስ ብሎናል። በሚያሳዝኑ ሁኔታ ግን ይሳቅን አሁንም ጥለነው ልንሄድ ነው። ይሳቅ እንግዲህ ትኬቱ ዛሬ አይደለም ከአንድ ሳምንት በኋላ ነው እና ባለፈው ጥለ ነው እንደመጣን፣ አሁንም ጥለ ነው ወደ ሀገራችን እንድንሄድ ነው። እዚህ እንግዲህ ሙቀቱ ምናምን ምናምን በዝቶብን ቪዲዮ መቅረጥ አልቻልንም። ያሁናቸው ነጠቂ ጥራቸው፣ እንግዲህ ፋሚሊዎች፣ እዚህ ሙቀቱ ምናምን ስለበዛብን ቪዲዮ መቅረጥ አልቻልንም ነበረ። እንግዲህ አሁን ግን ቪዲዮ ከዚህ በኋላ ኢትዮጵያ ላይ በደንብ የምንቀርጥላችሁ ይሆናል ማለት ነው። በዳው ደክሟችኋል። ሩታም ጽጌም ሁሉም በጣም ደክሞታል። እንግዲህ ፋሚሊዎች ምንም ማድረግ አይቻልም። ሁሉም ተቻኩሏል። ምን ልበላችሁ፣ ቃላት ፈጥሮኛል። ስለእናንተ መናገርም አልችልም። የምሬት ነግራችሁ ምርጥ ምርጥ ኦዲየንስ እንዳለኝ በደንብ አረጋግጫለሁ። እና ይሳቅ ግን ምን ተሰማ እስኪ ያን እ ያን ዱባይ በነገራችን ላይ በጣም ማለት በጣም ደስ የሚል ሀገር ነው። ሲሄዱም እኔ ሀስል ላይ የነበርኩኝ እንግዲህ አልተሳካም። ስንመለስም እንደዛው ማለት ነው አልተሳካም ምንም ማድረግ አይቻልም። ሰዓቱ ወለም ነው የሚለው በቃ እዛ አንድ ቀን ሙሉ ማለት ነው ወይኔ አይነጋም እንዴ? ወይ ደግሞ አይመሸም እንዴ? ምናም ምትሉበትን ማለት ነው እዚህ ሳምንት ላጥ እንዴ? ቶሎ ነው በቃ እዚህ የምታረጀው። ለማንኛውም ሌላ ነገር ደግሞ ማለት ነው፣ ኪስህም እነዛው ወዲያው ቶሎ ነው ላጥ የሚለው በጣም ግራ የተጋባ ነው። በምንድን ነው መሰላችሁ እነሱ ቀድመውኝ የመጡት ሳምንት በፊት ነው። እና ደግሞ ምን ተፈጠረ መሰላችሁ እኔም ትኬት የምትቆርጠው ልጅ ጋር፣ እነሱ ለወር ነበር የቆረጡት ሳምንቱን ግን ሚስ አድርገውት ነበር። ጨርሰው ነበር ማለት ነው። እኔም ሲሄድ መጀመሪያም የነገርኳት እንግዲህ ለወር ነው ብያት ስለነበረ ማለት ነው አንድ ወር ሙሉ ይሰኝል እንዴ አንድ ወር ሙሉ ቆረጠችውና፣ አንድ ሳምንት ነው። ቪዜም ገና ስለሆነ ማለት ነው ከነሱ በኋላ ነው ቪዜ የመጣው። የእነሱን አሁን ጨርሰዋል። ምንም ማድረግ አልችልም። በቃ አንድ ሳምንት ብቻ፣ አንድ ሳምንት ብቻውን ልንቀጣው ነው የመጣት ፋሚሊዎች አይጠይቁት

እንግዲህ ሁላቸውም ሄደዋሉ። ብቻዬን እዚህ ቀርቻለሁ። ያው ብቻዬን ያለሁት